አንድ ካል ሁለተኛ አለሽ ማለት ነው። አዎ አንደኛ እሱ ነው። ሁለተኛ ከዚህም በፊተኛ በፕሮግራማችን ላይ ስናነሳ እንደነበረው አሁንም ስለ ዩሮፓ ሊግ ተናግረዋል። የሁሉም ሰው ማንችስተር ዩናይትድንና የዩሮፓ ሊግ የዋንጫ ጨዋታን በተመለከተ ነው እያሰበ የሚገኘው ነገር ግን ከዛ በላይ ነው ነገሮች መታሰብ ያለባቸው የሚል አንድ አስተያየትም የሰጡበት ነው። ግን ከዚህ ሩበን አሞሪም ከሰጠው አስተያየት ውስጥ መካከል በጣም ጥሩ ነው ብዬ ማስበውና ነገሩ በዚህ መንገድ መታየቱ ደስ ያለኝ የማንችስተር ዩናይትድ ተጫዋቾች መሸነፍን በፍጹም መልመድ የለባቸውም የሚል አስተያየት ሰጥቷል። ይሄ በጣም አሪፍ ነገር ነው ብዬ ነው የሚያሰብኩት። ይሄ መሸነፍን ሽንፈትን እየተለማመድከው በሄድክ ቁጥር በቃ አዲስ ነገር አይደለም ምንም የማይመስል ደረጃ ይደርሳል። ይሄ ደግሞ ለማንችስተር ዩናይትድ ተጫዋቾች በፍጹም ተቀባይነት የሌለው ነው፣ ለክለቡም በፍጹም ተቀባይነት የሌለው ነው የክለቡን ታሪክ እና ባህል የረሳ ነው የሚል አስተያየት አላቸው። ና የሩበን አሞሪምን አስተያየት ና ከጨዋታው ጋር በተያያዘ አንዳንድ ሀሳቦችን ብናነሳ ከዚህ ቀጥሎ ጥሩ ነው። እኔ አንድ በጣም በጣም በጣም የወደድኩት ነገር ስለ ሰውዬው ከዚህ በፊት የተነገረውን ነገር በተግባር ማየታችን ነው። ስለ አሞሪም እንዴት ፖየት ይለዋል አይደል፣ ክርስቲያኖ ሮናልዶ ያለ በንግግር አዋቂነቱ ወይም ሀሳቡን በሚገልጽበት መንገድ ማማር፣ ሀሳቡን በደንብ አድርገው መንገር የሚችል ሰው ነው። ይህ አንደበተ ርቱዕ የምንለው አይነት ሰው ነው እና ይህንን ነገር ልክ የማንቸስተር ዩናይትድ አሰልጣኝ ሲሆን ስለ ሩበን አሞሪም በጣም ብዙ ሰዎች የተለያዩ ነገሮች ሲናገሩ፣ ግን ሁሉም ደጋግሞ የነገሩን ነገር ይህንን የአንደበቱን ጥፍጥና ነው ንግግር አዋቂ ነው ብለው የሚናገሩትን ነገር እኔ በዚህኛው ንግግር ውስጥ ያየሁት ይመስለኛል። የምር ፊል እንድናደርገው አደረገን ብዬ ነው ማም ነው የአንድ ሰው የንግግር አዋቂነት መለኪያው የተናገረው ነገር እኛ እንዲገባን ማድረጉ ብቻ ሳይሆን በንግግሩ ሊያስተላልፍ የፈለገው ስሜት እንዲሰማን ማድረጉ ነው። ይህንን አድርጓል ብዬ ነው ማስበው። ለምሳሌ የመጀመሪያው ጋዜጣዊ መግለጫው ላይ ትናንቱ ዜሮ ከተሸነፉ በኋላ የተናገረው ነገር አንድ ነገር እየረሳን መጣን፣ ማንቸስተር ዩናይትድ ትልቅ ክለብ መሆኑ እየጠፋብን ነው ማለት። ይህንን ሲያስቀምጥ ያለው ዌ አር ሉዚንግ ዘ ፊሊንግ ዛት ዌ አር ኤ ማሲቭ ክለብ። ይህንን ሉዝ እያደረግነው ነው። ማንቸስተር ዩናይትድን ለሚያክል ትልቅ ክለብ፣ ማንቸስተር ዩናይትድን ለሚያክል የገዘፈ ታሪክ ላለው ክለብ እየሰራንና እየተጫወተን መሆኑን እየረሳ ነው መጣን የዓለም ፍጻሜ አይደለም እንላለን አለ። ምንም ነገር አድርገን እኛ ይባላል እኮ ይሄ ምን የዓለም መጨረሻ ነው እንዴ? በእግር ኳስ ውስጥ ያለ ነው። ብዙ አሰልጣኝ ይህን ነው አለ የሚለው። እሱ ግን አሁ ይሄ የዓለም ፍጻሜ ነዋል። የማንቸስተር ዩናይትድ እንደዚህ መሆን ግን ለማንቸስተር ዩናይትድ ደጋፊ፣ ለማንቸስተር ዩናይትድ ባለቤት፣ ለማንቸስተር ዩናይትድ ተጫዋች አሰልጣኝ በሙሉ ኦፍ ኮርስ ኢት ዘ ኢንድ ኦፍ ወርልድ አለ። ማንችስተር ዩናይትድ እንደዚህ እያለ በሜዳው በተደጋጋሚ የሚሸነፍ ከሆነ ታዲያ ማንችስተር ዩናይትድ በቃ አልቋል እኮ ምንም ነገር የለም። ማንችስተር ዩናይትድ እንዲህ እንደ ቀልድ ማንም በሜዳው እየመጣ የሚያሸንፈው ቡድን አይደለም። ማንም በሜዳው እየመጣ እንደ ቀልድ የሚያሸንፈው ቡድን ከሆነ ኢት ዘ ኢንድ ኦፍ ወርልድ ፎር ዩናይትድ ምንም እኮ ጥያቄ የለውም። ታዲያ ይህ አገላለጽ አያምርም። የዓለም ፍጻሜ ነው ለማንቸስተር ዩናይትድ። ምክንያቱም በሜዳው ጀግና ነው፣ ቲያትር ኦፍ ድሪምስ ነው። ድሪም ማድረግ ትችላለች፣ ያንን ድሪም ያደረግሽውን ነገር ሪያላይዝ ያደርጋል። ማን? አሰልጣኙ፣ ተጫዋቾቹ፣ ደጋፊዎቹ። ሁሌም ወደ ሜዳቸው፣ ወደ ኦልትራፎርድ ሲሄዱ ሰለብሬት ለማድረግ ነው። ለዛ ነው አንተ ጎዳና ወደ ኦልትራፎርድ፣ ወደ ቤቴ ውሰደኝ፣ በክብር ልቁም፣ በክብር ልነሳ፣ ክብር ነው የሚያምርብኝ፣ ክብር ነው የኔ፣ ድል ነው የኔ የሚሉት እርግጠኝነት አለዚህ ዜማ ውስጥ እኮ ሳምሬ ውሰደኝ ነው ወደሚያሸማቀቅ ቦታ ውሰደኝ ብለሽ አታዘመኝም። አንገት ወደሚያስቀረቅር ቦታ ውሰደኝ ብለሽ አትዘፍኝም። ልምዱ ክብር ነው፣ ልምዱ ድል ነው፣ ልምዱ ሞገስ ነው። ይህንን ስትገፈፊ ኦፍኮርስ ኢትስ ዘ ኤንድ ኦፍ ዘ ወርልድ። ስለዚህ የተለመደው አይነት አገላለጽ ልትጠቀሚ አትቺም። ያንን ስላልመረጠ በጣም ትክክል ነው ብዬ ነው የምወስደው። አንችልም። በቃ በዚህ መጠን በኦልትራፎርድ እየተጫወትን በዚህ መጠን እየተሸነፍን መዝለቅ አንችልም፣ ይሄ መፈቀድ የለበትም የሚል አስተያየት ነው የሰጠው። ስለዚህ እዚህ ያለን እያንዳንዳችን ሲሪየስሊ ማሰብ አለብን ነው ያለውስ። ሲሪየስሊ ማሰብ አለብን፣ ስለ ብዙ ነገሮች ማሰብ አለብን፣ ስለ ብዙ ነገሮች መጨነቅ አለብን። እዚህ ያለነው ሰዎች በሙሉ ስለ ዩሮፓ ሊግ እያሰብን ከሆነ ተሳስተናል የበለጠው ነገር ዩሮፓ ሊግን እናሸንፍ ይሆን እናሸንፍ ይሆን የሚለው አይደለም የበለጠው ነገር ማንቸስተር ዩናይትድን በዚህ መጠን ዝቅ እያደረግን መቀጠል ይገባናል አይገባንም እንችላለን አንችልም የሚበልጠው ጥያቄ እሱ ነው ማንቸስተር ዩናይትድ ከዚህ በላይ ሊቀለድበት አይገባም ነው የሰውየው ንግግር ደግሞም ትክክል ነው ከዚህ በላይ ማንቸስተር ዩናይትድ እንደዚህ እንዲሆን መሆን የለበትም። እና ፋይናሉ ማለትም የዩሮፓ ሊግ የዋንጫው ጨዋታ ኢዝ ኖት አንሽዋል። በቃ ዋናው ጉዳይ እሱን አታርጉት። ዩሮፓ ሊግ አለብን እንደዚህ ያለብን ምናምን የሚባል ነገር የለም። ከዛ ከፍ ያለ ነገር አለን፣ ከዛ ከፍ ያለ ጥያቄ አለን፣ ከዛ ከፍ ያለ ፍላጎት አለን። ማንችስተር ዩናይትድን ወደ ታላቅነቱ መመለስ አንዴ የሆነ የዋንጫ ጨዋታ ስላሸነፍሽ ብቻ ያንን ጥያቄ መልሰሻል ማለት አይደለም። ማንቸስተር ዩናይትድ በሜዳው የማይሸነፍ ማንቸስተር ዩናይትድ በመጪው የውድድር ዓመት ውድድሩ የማይከብደው ደጋፊዎቹን አንገት እያስደፋ ከሜዳ የማያስወጣ መሆን መቻል አለበት። እሱን ማረጋገጥ አለብን። ከዛ የሚበልጠው ጉዳያችን እሱ ነው። ይህንን ሳወራ የማወራው ሜዳ ላይ ስለገቡ ተጫዋቾች፣ ስለ ደጋፊዎቹ፣ ስለ ባለቤቶቹ ብቻ አይደለም። እማወራው ስለ ራሴም ጭምር ነው እማወራው ስለ ራሴም ጭምር ነው። የማወራው በዚህ ቤት በማንቸስተር ዩናይትድ ቤት ውስጥ ስለተለመደ ጉዳይ ነው። አለ አም ቶኪንግ አባውት ማይሰልፍ ኤን ዘ ካልቸር ኢን ዘ ክለብ ኤን ዘ ካልቸር ኢን ዘ ቲም። በዚህ ቡድን ውስጥ ያለው ካልቸር ምንድን ነው? እዚህ ክለብ ውስጥ የክለቡ ልማድ ምንድን ነው? የክለቡ ባህል ምንድን ነው? ማሸነፍ ነው። የክለቡ ባህል ምንድን ነው? ዋንጫዎችን ጠራርጎ መውሰድ ነው። የክለቡ ባህል ምንድን ነው? በክብር ከፍ ብሎ መቆም ነው። ይህንን ባህል መመለስ ይህንን ካልቸር መልሶ ለማንችስተር ዩናይትድ ማምጣት አሁን ያለውን አዲስ እየሆነ የመጣውን ዝም ብሎ የመሸነፍ የማቃት ልምምድ ማቋረጥ መቻል አለብን። ይህንን መቀየር አለብን። አለባችሁ አላለም ተጫዋቾቹን፣ አለባችሁ አላለም ባለቤቶቹን፣ አለባችሁ አላለም ሌሎቹን፣ አለብን እኔንም ጨምሩኝ አለ እና ወሳኝ ወቅት ላይ ነው የምንገኘው። ለማንቸስተር ዩናይትድ ታሪክ የምንጨነቅ ከሆነ ይህ ወቅት ይህ ጊዜ እጅግ በጣም ወሳኝ መሆኑን ማሰብ አለባችሁ ማሰብ አለብን አለ ሩበን አሞሪም። የእውነት በጣፋጭ አንደበት ነው ይሄን የተናገረው። ቃላቶቹ መልእክቶቹ ስሜትን ለሌላው ለሚያደምጠው ሰው ወይም በጽሁፍ ተቀምጦ ከሆነ ለሚያነባው ሰው በሚያጋባ መጠን ሩበን አሞሪም ይህንን አለ። ይህንን ካለ በኋላ ግን ዝም አላለም። ወሳኝ ወቅት ነው ካለ በኋላ ክረምቱን ጠንካራ ስራ መስራት መቻል አለብን፣ እንደገና ብርቱ መሆን መቻል አለብን፣ እንደገና ታላቅ መሆን አለብን እንደገና ታላቅ ነን ከሚሉት ጋር በኩይነት መቆም መቻል አለብን። የሚቀጥለው የውድድር ዓመት በምንም ተአምር በምንም በምንም ተአምር የአሁኑን አይነት መሆን የለበትም ይህንን መፍቀድ የለበትም። እንዲህ የሚሆን ከሆነ የሚቀጥለውን የውድድር ዓመት ስንጀምር እንዲሁም ምንቀጥል ከሆነ ይሄው የደጋፊዎች የመሰበር ስሜት በሚቀጥለውም የውድድር ዓመት እንዲቀጥል የምናደርግ ከሆነ ቦታውን ለሌሎች ሰዎች መልቀቅ አለብናል። ሌሎች ይሞክሩት። ማንቸስተር ዩናይትድን ከዚህ ከገባበት ችግር ማንቸስተር ዩናይትድን ከዚህ ከገባበት የክብር ማጣት ማንቸስተር ዩናይትድን ከገባበት ዝቅ ማለት ጉዞ የሚያላቅቁ የሚያወጡ ሰዎች መኖር መቻል አለባቸው። የእኛ ዝግጁነት የሚሆነው ሁለት ነው። አንድ ከቻልን ማንቸስተር ዩናይትድን ወደ ታላቅነት መመለስ፣ ካልቻልን ደግሞ ቦታውን ለሌሎች መልቀቅ ነው እንጂ እንዲሆነው መቀጠል የለበትም የሚል ሀሳብ ሰጠ። ከ1930 31 የውድድር ዓመት በኋላ ማንችስተር ዩናይትድ 42 ጨዋታዎችን በአንድ የውድድር ዓመት አድርጎ 29 ነጥብ ብቻ ከሰበሰበበት የውድድር ዓመት ቀጥሎ ማን ዩናይትድ በጣም ዝቅ ያለ ዝቅ ያለ ውጤት ያመጣው ዘንድሮ ነው። ይህንን ነው አሞሪም እየተናገረ ያለው። ይህንን ነው እውነቱን ነው የምልህ። ይሄ ይሄ ይሄ በጣም በተደጋጋሚ እኛ ስናነሳው የነበረ ነገር ነው። ስለዚህ የማንቸስተር ዩናይትድ አሰልጣኝ ሆነሽ ክብር መመለስ የማትቺ ከሆነ ይሄ ክብር እንዴት እንደሚመለስ እኮ አስቀምጠው የሚሰራው ስራ መስተካከል አለበት። ክረምቱ በቃ ማንቸስተር ዩናይትድ ለአንዴና ለመጨረሻ ጊዜ ጠንካራ ስራ ሰርቶ በሚቀጥለው የውድድር ዓመት ተጠናክሮ የሚመለስበት መሆን አለበት። አላደል ባለፈው ስልሽ የነበረው ምንድን ነው? ማንችስተር ዩናይትድ ለመጨረሻ ጊዜ የሚቸገርበት የውድድር ዓመት ይመስለኛል አላልኩም። ይሄ ስሜት አሞሪም ጋር ያለው ስሜት ራትክሊፍም ጋር ካለ ተጫዋቾቹም ጋር ካለ ደጋፊዎቹም ጋር ካለ ኦፍኮርስ ኮርስ ያ ያለው ነገር የመሆን እድል አለው። ቢያንስ አንዱ ነገር ተሟልቷል፣ ቆጭቷቸዋል። እሺ እኔ ለአንድ ነገር ልጠይቅ ፈልጌ ነው። ዋው እንደ ነዚህ አይነት ይህንን አስተያየት በተመለከተ ቢቢሲ ላይ አንድ ሀሳብ ተሰጥቶ ነበር እና በዛ በቢቢሲ ላይ ይህንን ሀሳብ እየሰጠው የቀድሞ የሊቨርፑል ተጫዋች ዳኒ ምርፌ ነው ይህንን ሀሳብ ሩበን አሞሪም ከተናገሩ በኋላ የራሱን ሀሳብ የሰጠው እና ይሄኛው አስተያየት ይሄ በጣም በኔጌቲቭ ነገር የተሞላ ነው ሩበን አሞሪ ነው ሩበን አሞሪም የተናገሩት አስተያየት በኔጌቲቭ ነገር የተሞላ ነው። ምክንያቱም ማንቸስተር ዩናይትድ አሁን የፋይናል ጨዋታ ከፊቱ የሚጠብቀው ነው በዩሮፓ ሊግ እና ያ ደግሞ ምን ያክል ወሳኝ አስፈላጊ እንደሆነ በተደጋጋሚ ጊዜ የተነገረ ነገር ነው እና በዛ ወቅት ላይ ሆኖ ስለ ክለቡ፣ ስለ ተጫዋቾቹ እንዲህ አይነት ነገር መናገር ጥሩ ነው ወይ በቃ በአብዛኛው ተጫዋቾቹን የሚያነቃቃ ወደ ይሄ ቀና ወደ ሆነው መንገድ የሚያመጣ አስተያየት ነው መሰጠት ያለበት የሚል አስተያየት ሰጥቷል እና እሱ የተናገረው እንዲሁም ይሄኛውን ኢንተርቪ ብቻ አይደለም። ከዚህም በፊት ሩበን አሞሪም የሚሰጧቸው አንዳንድ ኢንተርቪዎች ይሄ ኮንፊውዝድ እንደሆነ ያደርጉኛል። ምንድን ነው ለማለት የፈለገው ይህ አሰልጣኝ የሚል ሀሳብ ውስጥ እንድወድቅ አድርጎኛል ና ብዙ ጊዜ ደግሞ በቃ ወደ ክለቡ እያለፈበት ያለውን መንገድ እንረዳለን፣ እናውቃለን። ያንን ኔጌቲቭ የሆነውን ነገር ብቻ እንድንመለከት የሚያደርግ በዛ ውስጥ በአመዛኙ እንድንቆይ የሚያደርግ አስተያየት ነው የሚሰጡት የሚል አስተያየት ሰጥቷል። እና ብዙ ጊዜ አሰልጣኞች የሚናገሩትን አስተያየት እናዳምጣለን፣ እናውቃለንም በተለይ ከፊታቸው እንዲህ አይነት ወሳኝ የሚባል ጨዋታ ባለበት ጊዜ ላይ የበለጠ ተጫዋቾቻቸውን ሞራል ከፍ የሚያደርግ ክለቡም ደግሞ ማን እንደሆነ የሚያስረዳ አስተያየት ነው እንጂ የሚሰጡት በዚህ አይነት ስሜት ውስጥ እንዲቆዩ የሚያደርግ አስተያየት አይሰጡም። እና ይሄ በቃ በተደጋጋሚና ኮንስታንት በሆነ መንገድ ይሄ ደስ የሚል አስተያየት ወይንም ደግሞ ጥሩ ያልሆነውን ጎን ብቻ የሚመለከት አስተያየት እየሰጠ ነው የሚል አስተያየት ሰጥቶ ተመልክቼ፣ አንዳንድ ሰዎችም ዛ ላይ ሪያክት አድርገዋል በመስማማት በመስማማትም አንዳንድ ጊዜ በቃ ወቅቱ አይደለም የሚልም አስተያየት ያላቸው ሰዎች አሉ። አዎ እኔ ግን ይሄንን የአሞሪምን ምን አስተያየት ወቅቱ አይደለም በሚለው ሀሳብ በጭራሽ በጭራሽ ከዛ አንጻር አላየው። አንደኛ ራሱን ኤክስክሎድ ያደረገበት ተጫዋቾቹን የሚወቅስበት አስተያየት አይደለም። አስተያየቱ እኔንም ጨምሮ የሚል ስለ ራስም ጭምር የተነገረ ነገር ነው። ስለዚህ ተጫዋቾቹን በአደባባይ ወቀሰ የምትይዩበት አስተያየት አይደለም። ማንቸስተር ዩናይትድ በዘንድሮ እየወደደረ ዓመት የሆነበት ነገር ወይም በማንቸስተር ዩናይትድ ቤት ሲሆን ያየነውን ነገር ይሄ የአሞሪ ማገላለጽ ብቻ ይበቃዋል ወይ? ተጫዋቾቹን በጣም እንደው ደንቆሮ አድርጎ ማሰብም ትክክል እኮ አይደለም። አሞሪም ባይናገርም ይሄ ካልገባቸው ነው የሚያሳዝኑት። እውነት ለመናገር አሞሪም ቢናገርም ባይናገርም የማንቸስተር ዩናይትድ ተጫዋች ሆነሽ የማንቸስተር ዩናይትድ ታሪክ ገብቶች ከሆነ ማንቸስተር ዩናይትድን ስትቀላቀል ትልቅ ክለብ ውስጥ ገባው ለትልቅ ክለብ የተጫወትኩ ነው በፕሪሚየር ሊጉ እንዲህ ያለ ታሪክ ያለው ምናምን ብለሽ ስታወር የነበረ ሰው አሁን በዘንድሮ የውድድር አመት ማንቸስተር ዩናይትድ እየገጠመው ያለውን ነገር አሁን አንድ በአንድ ማስቀመጥ የምንችላቸውን የሚያሸማቅቁ ሀቆች አሞሪም ተናገረውም አልተናገረውም ልትስቻቸው የምትችያቸው ሀቆች አደሉም። አሞሪም ባይናገረውም አሁን መርፊ እንዳለው ለማንቸስተር ዩናይትድ የሜት ዌን ዋን ጨዋታ አስቦ አሞሪም ባይናገረውም ሚዲያው በሙሉ ይናገረዋል፣ አናሊስቱ በሙሉ ያነሰዋል። ማንቸስተር ዩናይትድ አስራ ስድስተኛ ሽንፈቱን አስተናገደ ተብሎ መነገሩ እኮ አይቀርም። በማንቸስተር ዩናይትድ ታሪክ እንዲሆኑ አያውቅም መባሉ እኮ አይቀርም። እነዚህ ሁሉ ነገሮች ግን አሞሪም ራሱን ባካተተ ኤክስትሮቨርት ነው ሳይሆን ኢንትሮቨርት ሆነ ራሱንም ጭምር የዛ የችግሩ አካል አድርጉ። ኤክስትሮቨርት ማለት ችግሩን የነገሌ ነው ብሎ ሁሌም ችግሮች ወደ ውጭ የምትወረውር ከሆነ እኔም አለሁበት እኔም የስተቱ አካል ሆና ምናምን። ራሱን ግን አካተተ ሰው የማንቸስተር ዩናይትድን ታሪክ ትዚህ በለን አለ። እኔ እንደውም እነዚህ ልጆች በትክክል የአሞሪ ምን ሀሳብ ከገባቸው ለዋንጫው ጨዋታ የበለጠ ሞቲቬት የሚያደርጋቸው ነው ይመስለኝ። በዚህ ውድቀት በዚህ ውድቀት የሚገለጽ ማንችስተር ዩናይትድ እንዳይኖር በኛ ጊዜ መስራት መቻል አለብን፣ ነው ደግሞ። አሁን የተበላሸውን ነገር እኮ አላነሳም። ለሚቀጥለው የውድድር ዓመት ክረምቱን በሚገባ ራስን የሚያጠናክር ስራ ሰርተን የሚቀጥለው የውድድር ዓመት የማንችስተር ዩናይትድ ደጋፊዎች ልክ እንደ ዘንድሮ በጣም ዝቅተኛ ስሜት ውስጥ እንዳይገቡ ማድረግ አለብን። የሚቀጥለው የውድድር ዓመት እንዳሁኑ የምናደርጋቸው ከሆነ እንዳሁኑ የሚኖሩ ከሆነ ከዚህ ከገቡበት ዝቅተኛ ስሜት የማናወጣቸው ከሆነ ቦታው ለሌላ መልቀቅ አለብን አለ። ይሄ ማለት አሁን የተበላሸው ነገር በሙሉ በቃ ምናምን አላለም እኮ። እድል አለ። ምን የማድረግ የመስተካከል እድል። ከመቼ የሚጀምር ሰመር ላይ የሚጀምር። ምን በማድረግ የሚጀምር ተጫዋቾችን የማስፈረም ተጫዋቾችን የማሰናበት ራስን ደግሞ የሚቆጥሉ ከማንቸስተር ዩናይትድ ጋር የሚቀጥሉ ተጫዋቾችና ራሱ አሞሪንም ራስን የማጠናከር ስራ ደግሞ ይሰራሉ። የሚቆዩትም ቢሆን የሚቀጥለው የውድድር ዓመት ከዘንድሮ ይልቅ የተለየ መሆን መቻል አለበት ነው የሚቀጥለው የውድድር ዓመት እመኝኝ። ይሄንን ነገር የሚደግሞ ቢሆን ኖሮ ማንቸስተር ዩናይትድ 2025/26 ላይ አንዱ መጀመሪያ የሚጽፍበት መርፊ ነው። አዎ፣ ግን አንድ እሱ የተናገረው ነገር እኔ ከተረዳሁት ከሰጠው አስተያየት አንደኛ የራሱ የግሉ አስተያየት አለው። እንዲህ አይነት አስተያየቶችን በተደጋጋሚ የሚሰጡ አስተያየቶች ኔጌቲቭ የሚመስል ነገር የሚሰጡ አሰልጣኞችን በብዙ አልደግፍም፣ አይመቸኝም ብሏል ብሏል። ይሄ የራሱ አስተያየት ነው እንዳለ ነው የምንቀበለው። በአብዛኛው የራሱ አስተያየት ስለሆነ እኛ ሀሳቡን እንወስደዋለን ማለት ሳይሆን፣ የራሱ አመለካከት ነው እንዳለ እኮ እሱ የአሞሪም አመለካከት ላይ ሪያክት እንዳደረገው፣ እኛ ደግሞ የመርፊ አመለካከት ላይ ሪያክት እናደርጋለን። የተወገዘ ነው ደግሞ በእኔ እሺ፣ አንድ እሱ ነው። ሌላ እሱ የሚመርጠው ነገር ከተናገረው ነገር መካከል ይህ ሶሉሽን ቤዝድ የሆነ አስተያየት የሚሰጡ አሰልጣኞችን ወዳለሁ ብሏል። ይሄም ሶሉሽን አለው ከሆነ ኔ አንድ እኳ ያነሳሁልሽ እሱ ነው ሶሉሽን። እሺ፣ አንድ ጊዜ ለጨርሰውና ከዛ አይ ብለሽዋል ብዬ ነው። እሺ፣ እሺ። ሌላው ግን እሱ ያለው የወቅቱን ነገር አብረን እንድታነሳል ይፈልጊ ነው። አሁን ማንችስተር ዩናይትድ በክረምት ጊዜ ያለው በቃ ራሱን የሚያስተካክልበት የሚሰራበት እና በአብዛኛው አሁን ትኩረት መደረግ ያለበት የአውሮፓ ሊግ ፋይናል ላይ ነው። እዛ ላይ ትኩረት አድርጎ መናገር ፖዘቲቭ የሆኑ ነገሮችን መጠበቅ ሲገባው ገና ከዩሮፓ ሊግ ፋይናል በኋላ መስራት በሚችለው በክረምቱ ረጅም ጊዜ ያለውን ነገር በተመለከተ ለምንድን ነው አሁን አሁን አሞሪም ያለ መናገር እድል ቢኖረው ኖሮ ባይናገር ሊመርጥ ይችል ይሆናል። ነገር ግን እየተሸነፍሽ እያሸነፍሽ አቻም እየወጣሽ የሚዲያ ዲዩቲ አለበት አሰልጣኝ ስለዚህ ያንን የሚነሳበትን ጥያቄ መመለስ አለበት ሲመልስ እነዚህን ውብ ነገሮች ነው የተናገረው ስለ ማንቸስተር ዩናይትድ እኔ ለእኔ ውብ ነገሮች ናቸው የተናገራቸው ነው የሚለው ምክንያቱም ሀቅ ውብ ነው ሁልጊዜም እውነት ሁልጊዜም ቢሆን ውብ ነው ከዚህ እውነት ይመራል ከዚህ እውነት ደስ አይልም። አሁን ማንቸስተር ዩናይትድ ላይ እየሆነ ያለው ነገር እንዴት እንውጣ የሚለውን ነገር ተናገረ እንጂ ተጫዋቾቹ ለምሳሌ ዘ ወርስት ቲም ኢን ማን ዩናይትድ ሲስትሪ እንዳለው አይነት ነገር አልተናገረም። ተጫዋቾቹ እንዴት እኛን በዚህ መንገድ ይገልጸናል፣ ምናምን የሚያስብል ነገር አልተናገረም አሞሪ። ከዚህ እውነት ግን መውጣት አለብን። ተወደደም ተጠላም ማንቸስተር ዩናይትድን የሚያክል ትልቅ ቡድን እየወከልን እንደዚህ ያለ ነገር ይዘን መቀጠል አንችልም። ከዚህ የማንችስተር ዩናይትድ አዙሪት ማንችስተር ዩናይትድን ማውጣት ከቻልን ክረምቱ ላይ እንስራ፣ ካልቻልን ደግሞ ቦታውን ለሌላ እንልቀቃል። ምኑ ነው ይሄ? ተጫዋቾች እንዲሞቲቬት የሚያደርገው ወይም የሚያነጫንጭ ምንም ነገር የለውም። እውነት ነው የተነገረው ነገር እንዴ። እውነትን ለመቀበል ዝግጁ ያልሆነ ሰው ለማንችስተር ዩናይትድ የሚያክል ትልቅ ቡድን መጫወት አለበት እንዴ? የለበትም። አንዳንዴ እኮ የእውነት ይመስልሻል። እንግዲህ በሚዲያ ወጥተው የሚደጋገፉ የሚመስሉት እኮ እዛ መልበሻ ቤት ውስጥ እኮ ልክልካቸውን እኮ ነው የሚነጋገሩት። እኮ ሰው እየሰማ ለምን ይሆናል ነው እንጂ ለማንቸስተር ነው ተጫዋቾች እኮ መልበሻ ቤት የሚነገረው ነገር በሙሉ እኮ ይነገራል። አንተ ዝርክርክ የሚባባሉ እኮ ናቸው እኮ። አፍህን ዝጋ ምናምን የሚባባሉ ናቸው እኮ። አንተን ያስበላህን የሚባባሉ እኮ ናቸው። አሁን ለምን ፐብሊሳይዝ ተደረገ ነው የሚሆነው። እና ፐብሊሳይዝ የተደረገው ነገር ውስጥ ውሸት የለም። ፐብሊሳይዝ የተደረገው ነገር ውስጥ ደግሞ ስሜት የሚጎዳ ነገር የለም። እንደውም ስሜት የሚያንጽ ነገር ነው ያለው። የምንወክለው ክለብ ትልቅ ነው። ለምንወክለው ትልቅ ክለብ ትልቅ ነገር እናድርግ ነው ይህንን ማድረግ ከቻልን አሪፍ ነው። እድል ሰጥቷል። መቼ፣ ክረምቱ ላይ ለማን ነው እድል የሰጠው? ለገሌ ተጫዋች፣ ለገሌ ተጫዋች፣ ለገሌ ተጫዋች አ ለራሱ ርዕሱንም ይው ከፈለግሽ ካላስቻልኩ ይህንን ካላስፈጸምኩ መልቀቅ ነው ያለብኝ፣ ቦታውን። የማንችስተር ዩናይትድ ደጋፊዎችን ጌም በጌም ጌም በጌም ከጌም በኋላ እየወጣሁኝ እንዲህ የሆነው ምናምን እያልኩኝ የማባበያ መግለጫ ምናምን እየሰጠው መቀጠል የለብኝም አለ። የተነገረው ነገር እውነት መሆኑን እኔም፣ አንቺም፣ አድማጮችም መርፊም እንዲገባው ከተፈለገ ማንቸስተር ዩናይትድ 17 የፕሪምየር ሊግ ጨዋታዎችን ተሸንፏል። በዘንድሮ የውድድር ዓመት ከ1973 74 የውድድር ዓመት ማለትም በአንድ የውድድር ዓመት ሀያ ጨዋታዎችን ከተሸነፈበት የውድድር ዓመት በኋላ ብዙ የተሸነፈው ዘንድሮ ነው። ገና ሁለት አለው። እሱን ይሸነፋል አይሸነፍም፣ አብረን እናያለን። 17 ጨዋታን በአንድ የውድድር ዓመት ማንቸስተር ዩናይትድ ተሸንፏል። ሁለተኛ እውነት ማንቸስተር ዩናይትድ በሜዳ በኦልትራፎርድ ዘጠኝ ጨዋታዎችን ተሸንፏል። ዘጠኝ ጊዜ በኦልትራፎርድ ማንቸስተር ዩናይትድ በ1930 31፣ 33፣ 34ና 62 63፣ አልተወለድንም፣ አልታሰብንም ምናምን በምንልበት በጣም ረጅም ጊዜ በፊት ነው የተሸነፈው። ማንቸስተር ዩናይትድ ዘንድሮ ዘጠኝ ጊዜ በኦልትራፎርድ። ማንቸስተር ዩናይትድ እንደግፈው፣ ሲያሸንፍ በክብር እዛ ጋር እንገኝ ያሉ ሰዎች ተሸማቀው የወጡበት አጋጣሚ ነው። ኔቨር ኢን ሂስቶሪ ኦፍ ማን ዩናይትድ ይሄ ሆኗል ዘንድሮ። ተወደደም ተጠላም፣ ይሄ እውነት ነው። ከዛ ውጪ የሩበን አሞሪምን ቡድን ስናይ ባለፉት ሰባት ጨዋታዎች አላሸነፈም። በፕሪምየር ሊግ ተከታታይ ሰባት ፣ አምስቴ ተሸነፈ፣ ሁለት ጊዜ አቻ ወጣ። እንዲህ ያለ ነገር በ1992 አጋጠማቸው ሊጉ ገና በዚህ መንገድ ሲመሰረት፣ ከዛ በኋላ ሀያ ምናምን ዓመት አላጋጠመም፣ ሰላሳ ምናምን ዓመት አላጋጠመም። አሁን ዘንድሮ አጋጠመ። ይሄ ውርደት ነው እኮ ለማንቸስተር ዩናይትድ ታሪክ። ማንቸስተር ዩናይትድንና ታሪኩን ረስተን ከሆነ የአሞሪምን ሀሳብ የምንሰማው ልክ አይደል? ማንቸስተር ዩናይትድንና ታሪኩን የማንቸስተር ዩናይትድንና እና የማንቸስተር ዩናይትድን ታላቅነት ለሚያውቅ ሰው አሞሪም የሚናገረው ነገር በደንብ የሚገባው ይመስለኛል። ብዙ ነገር ነው የተፋለ ሰው ነው። ዘንድሮ ማንችስተር ዩናይትድ በ12 ኦልትራፎርድ ላይ ባደረጋቸው ጨዋታዎች በተጋጣሚ ቡድን ቀድሞ ጎል ገባበት። ሳምሪ አስራ ሁለት ጊዜ ተመራ። እንዲህ ያለ ነገር የገጠመው ሌስተር ሲቲ ነው። ብዙ ዘንድሮ ወርዷ ላር ሌስተር ሲቲ ሌስተር ሲቲ በኪንግ ፓወር ስታዲየም አስራ አምስት ጊዜ ተጋጣሚዎቹ ቀድሞ ጎል አግብተውበታል ማንችስተር ዩናይትድን ከወረደ ሌስተር ሲቲ ጋር በቁጥር አቀራርቦ የሚያሳይ የውድድር ዓመት ማሳለፋችንን መርሳት እንችላለን እንዴ ለካዚሜሮ ይሄንን ነገር አሞሪም ቢለው ባይለው ይሄ ነገር የተሰወረ ነው እንዴ ለብሩኖ ፈርናንዴዝ ለአሌሃንድሮ ጋር ናቸው ለአማዲያሉ ወይም ለኮቢ ማይኖ የተሰወረ ነገር እኮ አይደለም ይሄ ፊት ለፊት ያለ እውነት ነው የሚያስታውስሽ ከፈለግሽ አሞሪም ሞቶ እንደዚህ ባለ መግለጫ ላይ ያስታውሰሽ ይችላል። ዌስትሃም ዩናይትድ ትናንትና ማንቸስተር ዩናይትድን በኦልትራፎርድ ሁለት ሺ ሁለት ለዜሮ በሆነ ውጤት ያሸነፈው ቡድን ከ2006 2007 በኋላ ነው። ማንቸስተር ዩናይትድን በሜዳው በኦልትራፎርድ ያሸነፈው ዘንድሮ። ዘንድሮኮ ዌስትሃም ዩናይትድ ማንቸስተር ዩናይትድን ሆሜን ዳዊ ያሸነፈው ከ16 ዓመት በኋላ ማንቸስተር ዩናይትድን በሜዳው ማሸነፍ ችሏል። እነዚህና ሌሎች በጣም ብዙ ሊዘረዘሩ የሚችሉ ማንችስተር ዩናይትድን ዝቅ የሚያደርጉ ነገሮች የተፈጸሙበት የውድድር አመት ነው። መልበሻ ቤት ውስጥ ብቻ የተደረገን ነገር አውጥቶ እንደነገረን አድርገን አይሰማን እንጂ አደባባይ ላይ ነው። እኔ ያጠራቀምኩት ሊሆን ይችላል ፋክቱን፣ አንቺ ያጠራቀምሽው ሊሆን ይችላል ፋክቱ፣ ሌሎች አላጠራቀሙት ይሆናል። ግን አደባባይ ላይ ያለው ተጫዋቾቹና አሰልጣኙ ብቻ የሚያውቁት ነገር አይደለም፣ እየተነገረ ያለው እየተነገረ ያለው ዓለም የሚያውቀው በየሳምንቱ የሚከታተለው በየሳምንቱ እንደ ኢሹ የሚያነሳው ጉዳይ ላይ ነው ሀሳብ የሰጠው ሩበን አሞሪም ምንም አዲስ ነገር አልነገረንም። የምናውቀውን ነገር ነው ያወራው። በምናውቀው ነገር ውስጥ የተፈጠረበትን ቁጭት ነው የነገረን እንጂ የማንቸስተር ዩናይትድን ሚስጥር ያወጣ አናድርገው እንጂ የማንቸስተር ዩናይትድን ሚስጥር አላወጣም። ምንም ያወጣው ሚስጥር የለ። ሁሉም ፊት ለፊት ያለ ሀቅ፣ ሁሉም ሁሉም ሁሉም ነገር ይታወቃል። ማንቸስተር ዩናይትድ ከተለመደው በላይ ወይም ከማንቸስተር ዩናይትድ ከሚጠበቀው በጣም በጣም በጣም አንሶ የተገኘበት የውድድር ዓመት ይሄ የውድድር ዓመት ነው። ይሄ ይቆጫል፣ አዎ። ይሄ ያናድዳል፣ አዎ። ይሄ ያንገበግባል። ያንን ስሜቱን ነው ሪቪል ያደረገው። ጎበዝ ከሆኑ መልስ መስጠት ያለባቸው ሜዳ ላይ በድል ብቻ ነው እንጂ እነዚህ ደግሞ አትና አትንኩኝ ምናምን ሊሉ አይችሉ ይሄ የእነዚህ ታሪክ እኮ ነው አሁን ያሉት የማን ዩናይትድ ተጫዋቾች ታሪክ እኮ ነው አትንኩኝ በእነሱ አያምርም የእኔ ሀሳብ ነው እሺ ለማንኛውም ሩበን አሞሪም በሰጠው መግለጫ ላይ የተነሱ ሀሳቦች ምን ይመስላሉ፣ እንዴት ደግሞ እንመለከተዋለን የሚለው ላይ የተነጋገር ነው። እናመሰግናለን አድማጮቻችን፣ አብራቸውን ስለቆያችሁ መልካም ቀን እንዲሆነላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010